ሰላም፣ ሰላም የዩቱብ ቤተሰቦቼ እንዴት አላችሁ? ልጆች በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥተናል። ዩኒቨርሲቲ ለምን ተፈጠረ እስከሚባል ድረስ የኦርቶዶክሳውያን የግቢ ጉባኤ ልጆች እጅግ የሚያስደንቅ መዝሙር የምስጋና አቅርቧሉ ማለት ነው። ተመራቂ ተማሪዎች ቀድመን ቪዲዮዎች እሱ ይሆናል። በሁለተኛ ቪዲዮዎችን የሚሆነው አሁን ሶሻል ሚዲያውን እያነጋገረ የሚገኘው ቪዲዮ የሆነ ታላክ ሊሉ ላይ ገስት ላይ ገብቶ አንድ ልጅ ማርያምን እናመልካት ብሎ አውርቷል። ያሁኑ ድራማ ምስል ደግሞ በያያ ገብቶ ደግሞ ምስክርነትን በመጨረሻ ቪዲዮ ሰጥቷል ማለት ነው። ሁለት ቪዲዮ ዛ ቪዲዮ ስለማለ ሼር ወቅታዊ ጉዳዮችን በማድረግ

ቅድስ ድንግል ማርያምን አመልካለሁ። እንደ እኔ ድንግል ማርያምን የሚወዳት ኮሜንት ላይ አስር ጊዜ ማርያም፣ ማርያም፣ ማርያም እያለ ይህንን ቪዲዮ አቅም ስጡት። ሀምሳ ሀምሳ ጊዜ ኮፒሊንክ፣ ሼር፣ ሪፖስት አድርጉ። ባለማዕተብ ነን የምትሉ ኦርቶዶክሳውያን ነን የምትሉ የቤተ ክርስቲያኗ አስተምህሮ ያልሆነን ነገር ለአጉል ብሽሽቅና ለአጉል ግርግር ብላችሁ ገብታችሁ የቤተ ክርስቲያኗ አስተምሮ ያልሆነን ነገር ሶሻል ሚዲያ ላይ ወጥታችሁ ባትቀባጥሩ መልካም ነው። የቤተ ክርስቲያን ራሷ ጉልላቷ ክርስቶስ ነው። ቤተ ክርስቲያን የምታስተምረው የምትሰብከው በወንጌሏ፣ በቅዳሴዋ፣ በእያንዳንዱ ነገሯ ስለ ክርስቶስ ነው። እኛ የምናመልከው በቀራንዮ አደባባይ ላይ የተሰቀለውን ክርስቶስ ነው። ይህንን አስረግጬ ነግራለሁ። ዮኒ ፕሮጀክትሽ ይታወቃል። በዓመት በዓመት። እንደዚህ የሆነ የሆነ ግርግር እየፈጠርሽ ፕሮጀክትሽ። እኔ መልካም ጥፋት የሚል አንድ የወጣቶች ፕሮጀክት አለ። እሱን የሆነ በቃ እንትን ጨው ማጣፈጫ ለማድረግ ነው እንደዚህ የምትንቀሸቀሸው። ነቅተናል፣ እኛ ባለማዕተቦች። እየር ሁላችሁም። እኔ ማለት የፈለግኩት እንደዚህ አልነበረም። በእውነቱ ከሆነ ቅድስት ድንግል ማርያምን አላመልካትም። ቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት እንጂ አምላክ አይደለችም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በውዳሴ ማርያምም ሆነ በዳዊቱም ሆነ በስብከትም ሆነ አባቴም አሃቴም ቀማንቴም ማንም ቤተክርስቲያን፣ ይቅርታ አብርሽ፣ መጀመሪያ ለምን እንደ አታብራራው አንተ ሳታብራራው መጀመሪያ እንዴት ገባ፣ እኔም ጠይቀህ መልስልኝ። እሺ አብርሽ ወንድማችን፣ አብርሽ መጀመሪያ እንዴት ብለህ ወደ ገዝት ገባ፣ ይህ መንገር መጀመሪያ ላይ የገባሁትኝ እኔ መጀመሪያ ላይ የገባሁትኝ እንደዚሁ ስክሮል እያደረግኩ እያሳለፉ ነበረ እና ብር ይሰበስቡ ነበረ ይለምኑ ነበረ እና መጨረሻ ላይ ሰላሳ ሺህ ብር ልኬላችኋለሁ ብዬ ታች ላይ ኮሜንት አደረግኩኝ። ዝም ብላችሁ እንደዚህ የምትቀልዱበት ሰው አለ አይደለ? ያው የሚለምኑት ለገቢ ምንጭ እንደሆነ ስለማወቅ ቤተክርስቲያን ሊያንጹበት አይደለም ነዳያንን ሊመፀውቱበት አይደለም፣ ኪሳቸውን ሊያደልቡ እንደሆነ ጠንቅቄ አውቃለሁኝና ታች ላይ ሰላሳ ሺህ ብር አስገብቻለሁ ብዬ ኮሜንት አደረግኩኝ። ቀጥታውኑ አብርሃምን አስገቡት፣ አብርሃምን አስገቡት ብለው እኔን አስገቡኝ ወደ ላይ። አብርሃም ሰላሳ ሺህ ብር አስገባህ በየትኛው አካውንት ነው ያስገባህ ተባልኩኝ። በንግድ ባንክ አስገብቼላችኋለሁ አልኳቸው። መጨረሻ ላይ መጠየቅ የምፈልገው ዮናታንን ነበረ ማመስገን ነበረብኝ። አመሰገንኩትኝ። በጣም እወድሃለሁ፣ አከብርሃለሁኝ። ማየት እፈልግ ነበረ ማግኘትም እፈልጋለሁኝ። ስለ ኢየሱስ እንድትነግረኝ እፈልግ ነበረ። ከኔ ጋር ኢየሱስ አለ፣ ከእናንተም ጋር አለ። ግን ትክክለኛውን ኢየሱስ እንድታስተምረኝ እንደውቅ ነበር የፈለግኩኝና ንገረኝ አልኩትኝ። ልክ እንደዚህ ብዬ ስጠይቀው ምንድን ነው አብርሽ ይሄ ሁሉ ግን ድራማ ነበር። አውቀር ያደረገው ለዚህ ሁሉ ነገር ሰላሳ ሺህ ብር እንዴት እልክለታለሁኝ? ድራማ ነበረ እና ኢየሱስን አስተምረኝ ነው ያልኩት። ኢየሱስን ማስተማር አይችልም። ኢየሱስ ማለት አንድዜ አምነሃልና ለዘላለም ስትበላ ኑር አይደለም በስራ ተገለጥ ነው ያለ። ኢየሱስ ማለት ሞቶልሃል፣ አንድ አንድዜ መጨረሻ ላይ ኃጢአት ብሰራም አትኖርም አይደለም ያለ። የእኛ ኢየሱስ የቤተክርስቲያናችን ኢየሱስ ይህን አይደለም ያስተምረን። ጾሙ፣ ጸልዩ፣ ስገዱ ብሎ ነው የሚያስተምረን። አይጾምም፣ አይጸልይም፣ አይሰግድም እና ይህ ሁሉ ነገር ማደርገው ነገር ድራማ ነበረ እና መጨረሻ ላይ ምንድነው ያደረግኩትኝ? ምንድነው ያደረግኩትኝ? ኢየሱስን ማወቅ ፈለግኩኝ፣ ንገረኝ አልኩትኝ። ስላገኘው ደስተኛ ነኝ አልኩትኝ። የት ነው ያለው አለኝ። አዲስ አበባ ነው ያለሁት አልኩት። በቃ ምንም አይነት ፕሮግራም ይኑር፣ በቃ እቶ አለሁኝ፣ ነገ አገኘሃለሁ አለ። ያው ቪዲዮ ላይ እንዳያችሁት እና ልክ እንደዚህ ሲለኝ፣ ቀጥታውኑ ምንድን ነው ያልኩትኝ? ኢየሱስ ማን ነው አስረዳኝ አልኩት። ከእኔም ጋር ኢየሱስ አለ፣ ከአንተ ጋር እኔ ጋር ኢየሱስ አለ ትለኛለ። አስረዳኝ አልኩትኝ። ኢየሱስ ማለት ይሄ ነው ምናምን ብሎ ቪዲዮ ላይ እንዳያችሁት አስረዳኝ። በቃ ለዛሬ እኔም ደስ እንዲለይ ኢየሱስን ተቀበልልኝ አለ። እሽ እቀበላለሁ አልኩትኝ። እየተከተልክ እኔ የምለውን በልልኝ አለ። እሽ አልኩትኝ። መጨረሻ ላይ ያው ኢየሱስ አምላኬና መድኃኒቴ ነው በል ሲለኝ ልክ እንደዚሁ እያልኩኝ እያለ ድንገት አንገቴን አልፈታም ማተቤን አልበጭቅም ሳልል የቅድስ ድንግል ማርያምን እናትነት ሳልመሰክር ብወርድ ከመቸኮሌ የተነሳ ነው። ሰምታችሁት እንደሆነ ልሳኔ ሁሉ እየተሳሰረ ነበረ አይደለም? በዚያን ሰዓት፣ አሁን በዚህን ሰዓት መጥቼ በማብራራበት ሰዓት የሰው ዓይን እንደ ሳት ይጠብሳልና፣ በዚያው ልክ ከይዞ ስታጣፋ ይዞ የሚል ሰው ከጎንክ ያስፈልጋል። እኔ ብሳሳት ያያ፣ አይ አብርሃም እናታችን ቅድስ ድንግል ማርያም አምላክ አድለችም እናት ናት እናከብራታለን ብሎ ይደግፈኛል። እዚያ ላይ ግን ያዩ ያሉት ውሾች ናቸው፣ ጅቦች ናቸው። በዚህም በዚህም ከበውህ ያለ አንተን ነጥብ ለማስጣል ነው የሚሄዱት። ከመቸኮሌ ብዛት ከመጓጓቴ ብዛት ስለ ቅድስት ድንግል ማርያም መመስከር ስለነበረብኝ፣ አዎ እናመልካታለን ብያለሁኝ። ያልሁበት ምክንያት ምንድን ነው? ከመቸኮል ብዛት ነው፣ ያለማወቅ አይደለም። አምላኬ መድኃኒታችን ኢየሱስ ክርስቶስ ነው እንጂ መቤታችን አምላክ አይደለችም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ይህ ነው ከኔ ጋ ያለው ነገር ስላቸው፣ ያው ወዲያውኑ አወረዱኝ። የዛሬ ቪዲዮ ይህን መስል ነበርና፣ ቪዲዮ መግቢያ ላይክ አድርጉ ብያችሁ ነበር። ላይክ ያደርጋችሁ ላይክ አድርጉ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሳብ ከታችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቻኮኝ